ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትር፣ ክቡር አቶ ቴዎድሮስ ምረት የጠቅላይ ፍርድ ቤት ፕሬዝደንት፣ ክቡር አቶ ተመስጌን ጡርነህ የኢፌድሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ፣ የተከበሩ ዶክተር እንደሻው ጣሰው የማዕከላዊ ኢትዮጵያ ርዕሰ መስተዳድር የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ የተከበራችሁ የሁለቱ ከተማ አስተዳደር ከንቲባዎች፣ የተከበራችሁ የክልሎችና የሁለቱ ከተማ አስተዳደር አፈ ጉባኤዎች፣ የተከበራችሁ ጀኔራል መኮንኖች፣ ክቡራን ሚኒስትሮች፣ አምባሳደሮች፣ ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ አደ ስንቄዎች የተከበራችሁ የበዓሉ ባለቤት የሆናችሁ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች፣ የተከበራችሁ የበዓሉ አዘጋጅ የሆሳና ከተማ እና አካባቢው ነዋሪዎች፣ የተከበራችሁ የበዓሉ ተሳታፊዎችና ታዳሚዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የብዝሃ ማንነት መናገሻ የሕብረ ብሔራዊ አንድነት መገለጫ የማከዕከላዊ ኢትዮጵያ ርዕስና የታታሪ ህዝቦች መፍለቂያ በሆነችው በለምለሟ በውቪቷና በደማቋ ሆሳና ከተማ ተገኝቼ ይህን መልእክት እንዳስተላልፍ እድል ስላገኘው የተሰማኝን ልባዊ ደስታ እየገለጽኩ እንኳን ለሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌደ የፌደሬሽን ምክር ቤት የብሔሮች ብሔረሰቦችና ህዝቦች በዓል እንዲከበር ሲወስን የብሔር ብሔረሰቦችና ህዝቦች እርስ በራሳቸው እንዲተዋወቁ፣ ባህላዊ እሴቶቻቸውን መልካም ተሞክሮቻቸውና ልምዶቻቸውን እንዲለዋወጡ፣ ህብረ ብሔራዊ ዴሞክራሲያዊ አንድነታቸውን እንዲያጠናክሩ፣ ለዘላቂ ለዘላቂ ሰላም ለሀገረ መንግስት ግንባታ ለፈጣን ልማትና ኢኮኖሚያዊ እድገት በጋራ እንዲቆሙ ማድረግ የሚሉት መሰረታዊ እሳቢዎችን ታሳቢ በማድረግ ነው። ባለፉት 19 ዓመታት በኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት በክልሎችና በከተማ አስተዳደሮች አስተናጋጅነት በዓሉ መከበሩ በህብረ ብሔራዊ አንድነታችን ላይ ውጤቶች እንዲመጡ እንዲመዘገቡ ሆኗል። በተለይም ባለፉት የለውጥ ዓመታት የህዝቦችን ህብረ ብሔራዊነት አንድነትና አብሮ የመኖር ሴት በማጠናከሩ የአገረ መንግሥት ግንባታው ሂደት በማፋጠንና ሰላምን በሚያጸኑ እኩልነትንና ወንድማማችነትን በሚያጎለብቱ ዘላቂ ልማትና ሁለንተናዊ ብልጽግናን በሚያፋጥኑ ዘርፈ ብዙ ተግባራት ታጅቦ ሲከበር ቆይቷል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን የጋራ ትርክት ውጤት የአንድነታችን ምልክትና የቁጭታችን መገለጫ ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድባችን ባስመረቅንበት የኢትዮጵያ የማንሰራራት ጉዞ እውን ለማድረግ አበርኩታቸው የጎላ የሆኑት ሜጋ ፕሮጀክቶች ጅማራቸው በተሰበሰረበት ማግስት የሚከበር መሆኑ እንዲሁም በታሪክ ሂደት የተፈጠሩ አገራዊ መዛነፎችን ለማስተካከልና መሰረታዊ ጉዳዮች ላይ ያጋጠሙን ልዩነቶች አጋጣሚ አካታች በሆነ ውይይት ለመፍታት ሀገራዊ ምክክር ለማድረግ በዝግጅት ዝግጅታችን ባጠናቀቅንበት ወቅት የሚከበር መሆኑ እንዲሁም ሰባተኛው አገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለውና ዲሞክራሲያዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት እያደረገ በሚገኝበት ዋዜማ ሆነን በዓሉን ማክበራችን ከቀደሙት በዓላት ልዩ ያደርገዋል። በዛሬ ዕለት በዛሬ ዕለት ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ዲሞክራሲያዊ መግባባት ለኅብረ ብሔራዊ አንድነት በሚል መሪ ሀሳብ እያከበርን ያለነው ይህ የማጠቃለያ በዓል በኅብረ ብሔራዊ አንድነት የደመቀ ብዛነት ማንነታችንን ለዓለም ገልጸን የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ እጥፋት ላይ መሆናችንን የምናስገነዝብበት፣ ከኩስመና ዘመን ወጥተን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት ከጨለማ ወደ ተስፋ ብርሃን የምንሸጋገርበት የተሸጋገር መሆኑን የምናስመሰክርበት በዲሞክራሲያዊ መግባባትና በመፈቃቀል ላይ የተመሰረተ ህብረ ብሔራዊ አንድነታችንን ጽኑ መሰራት ላይ ለማቆም የማያወላውል እምነት፣ የማይቀለበስ አቋም ያለውን መሆናችንን የምናረጋግጥበት በመከባበር፣ በመደጋገፍ፣ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። የጋራ ቤታችን መሰረት ሳይናጋ እንደ ጸና ለማኖር ከጋራ ታሪካችንና እሴቶቻችን የተቀዳና ብዝሃነታችንን የሚያገብር የጋራ ማንነት ሊኖረን ይገባል። ይህንን የጋራ የሆነ ኢትዮጵያዊ ማንነት ለማጽናትና የሕዝቦችን የዘመናት አብሮነት እንደተጠበቀ ለማዝለቅ በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት ያስፈልጋል። ክቡር ጠቅላይ ሚኒስትር፣ ጥሪ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ ዲሞክራሲያዊ መግባባት እንደ ገዳ ስርዓት በመሰሉና ሌሎች የሽምግልና ስርዓቶች ኢትዮጵያውያን በቀደም ከቀደምት አባቶቻችን እንታወቅበት የነበረ ትናንት በተለያየ መንገድ የሸረሸር ነው ዛሬ ደግሞ እየተለማመድነው ያለ አዲስ በአዲስ መልክ የምንተገብረው ባህል ነው። ይህ ስልጡንና ምጡቅ አካሄድ ችግርን በዘላቂነት ለመፍታት ለአካታችነት፣ ለአሳታፊነት፣ ለምክክር፣ ለድርድር፣ ለሰጥቶ መቀበልና ለስምምነት የቅድሚያ ቅድሚያ ይሰጣል። በተለይም እንደኛ ብዝሃ ባህል፣ ሃይማኖት፣ ቋንቋና የተለያዩ አሳሰቦች ባላቸው አገሮች ብቸኛው መዳኛ መንገድ ዲሞክራሲያዊ መግባባት ነው። የለውጡ መንግስታችን ይህን ነባራዊ እውነት በወጉ በመገንዘብ በአገራችን ሁለንተናዊ ብልጽግናን እውን ለማድረግና ዘላቂ ሰላም ለማስፈን ብዝሃነትንና አንድነትን የሚያስማማ መንገድ መርጦ ከምንጊዜውም በላይ በስፋትና በትጋት እየተንቀሳቀሰ ይገኛል። በመሆኑም ይህን ጀምሮ ጅምር እንቅስቃሴ ተጋግዞ ከከፍታው ላይ ማድረስ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ኃላፊነት ሊሆን ይገባል። ኅብረ ብሔራዊ አንድነት ያለ ዲሞክራሲያዊ መግባባት አይጸናም። ዲሞክራሲያዊ መግባባት ደግሞ ለኅብረ ብሔራዊ አንድነት መሠረቱም ሕይወቱም ነው። በመሆኑም አገራችን ፈተናዎችን በድል እየተሻገረች ሁሌ አሸናፊ ሆና እንድትቀጥል ህብረ ብሔራዊ አንድነታችንን ማጠናከርና እውነተኛ የፌዴራል ስርዓት መገንባት ያስፈልጋል። እውነተኛ የፌዴራል ስርዓት ሁሉንም ማንነቶች እኩል የማስተናገድ አቅምና ፍላጎት አለው። ስለሆነም የህዝቦችን አንድነትና ትስስር ለማረጋገጥና የሀገራችን ሰላም እና አንድነት ጠብቆ እንዲቀጥል ለማድረግ ሁሉም የድርሻውን መወጣት ይኖርበታል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ አገራችን ኢትዮጵያ የለውጡ በለውጡ መንግስታችንና በብልጽግና ፓርቲያችን አመራር ወደሚገባት ከፍታ ለመውጣት የማንሰራራት ጉዞዋን ቀጥላለች። ጀምራ የማጠናቀቅ አቅሟም አጠናክራለች። የማይቻሉ የሚመስሉትን ሁሉ ችላ ችላ አሳይታለች። ግዙፍ ፕሮጀክቶችን በራሷ አቅምና ባጠረ ጊዜ በመፈጸም ያይቻልምን መንፈስ ሰብራለች። ይህም የሀገራችንን ህዝቦች ስነልቦና ከፍተና ለእይታ ለውጥ በር ከፍቶላቸዋል። ይህ ግለት ሳይበር በማስቀጠል የኢኮኖሚ ሉዓላዊነታችንን ለማረጋገጥ ሜጋ ፕሮጀክቶችን ጀምራለች። ብሔራዊ ጥቅሟን ለማስጠበቅ የዲፕሎማሲ ስራዎቿን እያከናወነች ትገኛለች። ይህ ሁሉ ጥረት በውጤት ተጀምሮ በስኬት የሚቋጨው በሁለንተናዊ መልኩ ስንተባበር ሀሳብ ስናዋጣ በአንድነትም ስንቆም ብቻ ነው። በመሆኑም ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በተሰማራንበት ሙያ ሁሉ በምንችለው አቅም ለአገራችን ከፍታና የለውጥ ጉዞ የበኩላችንን እንድንወጣ ቃል ኪዳናችንን እንድናደስ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። የለውጡ አንደኛውና አንደኛው ፍሬ የሆነው የማዕከላዊ ኢትዮጵያ ክልል መንግስትና ነዋሪዎች ሃያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን አዘጋጆች መሆናቸውን ካወቁበት ጊዜ ጀምሮ ስኬታማ በዓል ለማዘጋጀትና እንግዶቻቸውንን በተለመደው ወግና በዓል ተቀብሎ ለማስተናገድ ሁለንተናዊ ዝግጅት ሲያደርጉ ቆይተው ይኸው ለዛሬዋ ቀን በቅተናል። በባለቤትነት ስሜት በታላቅ ህዝባዊ ንቅናቄና መነሳሳት ጊዜያቸውን ጉልበታቸውንና ገንዘባቸውን ሰውተው በዓሉ ሰላማዊና ስኬታማ እንዲሆን ከፍተኛ አስተዋጽኦም አድርገዋል። የክልሉን መንግሥትና መላውን የክልሉን ህዝብ በራሴና በፍሬ የፌዴሬሽን ምክር ቤት ስም የላቀ ምስጋና እንዳቀርብላቸው ይፈቀድልኝ። በዓሉ ከሁሉም በላይ የተጀመሩ ሥራዎችን በአጭር ጊዜ የማጠናቀቅ አዳዲስ የልማት ስራዎችን የመቅረጽና የቱሪዝምና የኢንቨስትመንት ሀብቶቻችንን የማስተዋወቅ ወዘተ የዚህ በዓል ትሩፋት እየሆነ መጥቷል። የማዕከላዊ ኢትዮጵያ ክልልም ይህንኑ ተሞክሮ በማስቀጠል አሁን የተሰበሰብንበትን ስታዲየም በአጭር ጊዜ በመገንባት የርዕሰ መስተዳድሩን ቢሮ በመገንባት የከተሞችን የኮሪደር ልማትና ሌሎችን መሰረተ ልማቶች በአጭር ጊዜ በመገንባት ህዳር ሃያ ዘጠኝን ለዘላቂ ልማት መሳሪያነት ክልሉ ተጠቅሞበታል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ክቡር ዶክተር እንደሻው ጣሰው እና የክልሉ አመራሮች እንዲሁም የተቋቋመው የዝግጅት የተቋቋሙ የዝግጅት ኮሚቴዎች ከፌዴሬሽን ምክር ቤት ጋር ተናበው በመስራታቸው በቂና አስተማማኝ ዝግጅት ለማድረግ አስችሏቸዋል። በዚያ አጋጣሚ በዚህ ሂደት የተሳተፉ አካላት በዓሉን ስኬታማ ለማድረግ ላደረጉት ያላሰለሰ ጥረት በፌዴሬሽን ምክር ቤትና ምክር ቤቱን በወከሉት ብሔር ብሔረሰቦችና ሕዝቦችም ከፍተኛ ምስጋና ላቀር እወዳለሁ። በተጨማሪም ይህ በዓል እንዲያምሮና ስኬታማ ሆኖ እንዲካሄድ በአብይና በንዑሳን ኮሚቴዎች ተደራጅታችሁ ሌት ተቀን ለደከማቸው አደረጃጀቶችና ግለሰቦች በሀሳብ ላገዛችሁ ምሁራን በገንዘብና በአይነት ድጋፍ ላደረጋችሁን የልማት ተቋማትና ሌሎች አጋሮቻችን፣ እንዲሁም በዓሉ ያለምንም የጸጥታ የጸጥታ ችግር እንዲጠናቀቅ እየተጋችሁ ላላችሁ የፌዴራል የጸጥታ አካላት ማለትም የብሔራዊ መረጃና ደህንነት አገልግሎት፣ የፍድሪ መከላከያ ሚኒስትር፣ የፌዴራል ፖሊስ፣ የጠቅላይ ሚኒስትር ጽህፈት ቤት በሙሉ ከልብ የመነጨ ልባዊ ምስጋናዬን በምክር ቤታችን ስም ላቀርብላችሁ እወዳለሁ። ከመላው ሀገራችን ብሔር ብሔረሰቦች ሰዎችና አዝጎች ተወክላችሁ የቀረባችሁ የባህል ትርኢት አቅራቢዎች፣ የህፃናትና ሰርከት ትርኢት አባላት በብዛነታችን ውስጥ ያለውን ውበታችን ደምቆ እንዲወጣ፣ ህብረ ብሔራዊ አንድነታችን ፈክቶ እንዲታይ፣ በአጠቃላይ በዓሉ ልዩ ውበት እንዲላበስ አስችላቸዋልና ምስጋና ይገባቸዋል። በመጨረሻም የዕለቱ የክብር እንግዳ ክቡር የፍሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓሉን በተመለከተ ለባሉ ተሳታፊዎችና ለመላው የሀገራችን ህዝቦች መልዕክት እንዲያስተላልፉ በታላቅ ትህትናና አክብሮት እጋብዛለሁ። እጅግ በጣም አመሰግናለሁ።